ጋሽዬ እንግዲህ ለሄርሜላ አንድ መልእክት እንደላኩ ሰምቻለሁ። እሱ ብቻ አይደለም ለአብርሃምም ተመሳሳይ የሆነ መልእክት ተልኳል። በተለይ እንግዲህ ሄርሜላ ወደ ቡታጅራ ተመልሳ አንዳንድ ነገሮችን መወያየት እንደሚፈልጉ፣ በተለይ ከጋሽዬና ከሩታ አባት ጋራ መወያየት እንደሚፈልጉ ጋሽዬ እንግዲህ መልእክት ለሄርሜላ ተልኳል ማለት ነው። እሱ ብቻ አይደለም እንግዲህ ለአብርሃምም ተመሳሳይ የሆነ መልእክት ተልኳል። አብርሃምም ያለው መልስ አለ። ምን እንዳለና ምን እንደተፈጠረ እያንዳንዱን ነገር በዚህ ቪዲዮ የምታገኙ ይሆናል። ስለዚህ እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ ከሰሞኑ የሩት አባትና ጋሽዬ ብዙ ንግግሮችን እያደረጉ ይገኛሉ። ተገናኝቶም እየተወያዩ ይገኛሉ። በዚህም አንጻር እንግዲህ አንድ ሁለት ሰዎች አስፈላጊ እንደሆኑ በተለይ ሩት አባት ሲናገሩ ነበረ ከጋሽዬ ጋራ። በዚህም መሰረት እንግዲህ የመጀመሪያ ሄርሜላን እንደፈለጓትና ሄርሜላም እንግዲህ በቡታጅራ ተገኝታ ከነሱ ጋራ ውይይት ማድረግ እንዳለባት ጋሽዬ መልእክት እንደላኩ ሰምቻለሁ እሱ ብቻ አይደለም አብርሃምን ወደ ቡታጅራ እንዲመለስ ከፍተኛ ጥረት እያደረጉ ነው። የተለያየ መልእክትም እንግዲህ ለአብርሃም እየተላከ ይገኛል ማለት ነው። ጋሽዬ እንግዲህ በአሁኑ አምሯል ያው እንድን እነሱም እንዲታረቁ ከፍተኛ ጥረት ማድረግ ቀጥሏል ማለት ነው። በሌላ በኩል እንግዲህ ቢኒም ሽማግሌዎችን አሰባስቦ በተለይ ሩታና አብርሃምን ለማስታረቅ ከፍተኛ ጥረት እያደረገ እንደሆነ በትላንትናው እለት በቪዲዮ ሰርቶ እንግዲህ ሲለቅ አይተን ነበረ። እጅግ በጣም የሚያስደንቅም ስራ ነው ብሎ በጣም ብዙ ሰዎችም እያበረታቱት ይገኛሉ። እንዲሳካለትም እንግዲህ ኦዲንሱ ሀሳቡን እየገለጸ እንደሆነ እንግዲህ በትላንትናው ዕለት በቪዲዮ ኮመንት ላይ በደንብ አይቼ ነበረ። እሱ ብቻ አይደለም እንግዲህ አብርሃም ደግሞ የሰጠው ምላሽ አለ። ምንድን ነው ያለ ጋሽዬ ምንድን ነው ያለው? የሚለውን ነገር እንግዲህ በደንብ እነግራችኋለሁ። በተለይ እንግዲህ አብርሃም የተጠራበት ዋነኛ ምክንያት ከሄርሜላ ጋር ያለውን ግንኙነት አቁሙ ወደ ሰላማዊ መንገድ እንዲመጣ በተለይ ከሩታ ጋር ያለውን ነገር እንዲያስተካክልም ጭምር ነው። ያንን ነገር እንግዲህ ይቀበላልም ተብሎ ነው እየተጠራ እንግዲህ እሱም ያለው አንድ መልስ አለ። እጅግ በጣም ሁላችሁንም የሚያስገርም በተለይ አብርሃም ና ሲባል አልመጣም፣ አትምጣ ሲባል የሚመጣ አይነት ወንድ ሆኗል። እንግዲህ እጅግ በጣም በሚያሳፍር ሁኔታ ና ተብሎ ተጠርቶ አሁን ላይ መምጣት እንደማልችልና ብዙ ስራ አለብኝ ብሎ እንግዲህ ለ ጋሽዬ ያንን ሀሳቡን እንደገለጸ ነው የተናገረው። ምክንያቱም እንግዲህ ያው ሩታ ስትወልድ ወይም ደግሞ እንግዲህ ያው እንደምታውቁት ስትወልድ እንደሚመጣ እንግዲህ ወደ ቡታጅራ እንደሚሄድ ያንን ነገር ሲናገር ነበረ። ስለዚህ እንግዲህ ሩታ ስትወልድ ብቻ ነው ወደ ቡታጅራ መመለስ የምችለው ብሎ እንግዲህ በግልጽ ሲናገር እንደነበረ፣ ጋሽዬም በጣም በዛ ነገር እንግዲህ እንደተናደዱበትም ጭምር ነው እንግዲህ የሰማ ነው መረጃ እጅግ በጣም በሚያሳፍር ሁኔታ እንግዲህ አብርሃም በራሱ በኩል የተለያዩ ቪዲዮዎችን እየሰራ የማይሆኑ ንግግሮችን እያደረገ ቀጥሏል። ያ ሁሉ ነገር የሚያደርገው ደግሞ እንግዲህ ሩታን ለመጉዳት እንደሆነ በደንብ እናውቃለን። ምክንያቱም እንግዲህ ባለፈው ቪዲዮ በተለይ በትላንትና ቪዲዮም እንደተለቀቀው እንዳያችሁት ከሆነ ሩታን ፕራንክ ያደረገ ነው የሚመስለው እንጂ በጭራሽ በጭራሽ ሄርሜላን ፕራንክ ለማድረግ እንደዛ አይነት ቪዲዮ መስራቱ ትክክል ተገቢም አይደለም ብለን እናስባለን። ምክንያቱም እንግዲህ እንዳያችሁት ከሆነ ሀሳቡ ሙሉ ከገለጸ በኋላ ወይም የኦዲየንስን ሐሳብ ሙሉ ከገለጸ በኋላ እንግዲህ ፕራንክ ነበረ ብሎ መናገሩ ደግሞ እጅግ በጣም ብዙ ሰዎችን አስቆጥቶ ነበረ። ምክንያቱም እንግዲህ ያደረገችው ነገር እውነት ነበረ። ያንን እውነት ነው የደበቀው፣ ያንን እውነት ነው እንግዲህ ወደ ውሸት የቀየረው። ያ ደግሞ ተመልካችንም እንግዲህ አሳዝነዋል። ምክንያቱም አንዳንድ ሰዎችም በተለይ እንግዲህ ያው ለተመልካች ክብር የለውም፣ እጅግ በጣም እንግዲህ የሚያሳስብ አይነት ሰው ነው። የሚናገረው ነገር የሚናገረው የሚያወጣው ቃልም እንግዲህ እጅግ በጣም በጣም የሚጎዳ አይነት ቃል ስለሆነ በተለይ ለሩታ እጅግ ከባድ ጊዜ እንድታሳልፍም እያደረጋት ይገኛል ብሎ ሀሳባቸውንም እየሰጡ ይገኛሉ። ምክንያቱም እንግዲህ በቪዲዮ ላይ የሰጠው ሀሳብ ያው እንደምታውቁት ሄርሜላ ጥፋተኛ እንደነበረች ያው በእሷ ምክንያት በጣም ብዙ ነገሮች እንደ ተከሰቱ ትዳሩንም የሚወደውን ትዳሩንም ያጣ በሄርሜላ ምክንያት እንደሆነ ያንን ነገር ካነሳ በኋላ በፍጹም ውሸት እንደነበረ እና እንግዲህ ፕራንክ እያረጋት እንደነበረ ሲናገር እጅግ በጣም ብዙ ሰዎችም አዝኗል። ምክንያቱም እንግዲህ እውነታው ሄርሜላ በጣም ብዙ ነገሮችን አድርጋለች። በተለይ የአብርሃም ትዳር እንዲፈርስ ዋነኛ ምክንያት የሆነችው ሄርሜላ ብቻ እንደሆነች እንግዲህ በደንብ እናውቃለን። እሱ ግን በጭራሽ እንግዲህ ምንም ንጹ እንደሆነች በዛ ላይም እንግዲህ ጥፋተኛ ሩታ እንደሆነች እንጂ ሄርሜላ እንዳልሆነች ያንን ነገር የሚገልጽ ንግግሮችን በተደጋጋሚ ሲያደርግ እጅግ በጣም ብዙ ኦዲንስ ማለት ይቻላል በሱ በጣም አዝኗል። አብርሃም እንግዲህ በዚህ መንገድ ቀጥሏል። ጋሽዬ ደግሞ በጭራሽ እንግዲህ ይህንን ነገር እንዲቀጥል አልፈለጉም። ምክንያቱም በጣም ብዙ ሰው ማለት ይቻላል ጋሽዬን እየተጫኑ ነው፣ እንግዲህ አስታርቅልን እያሉ በጣም ብዙ ሰዎች በተመሳሳይ ሁኔታ እየመጡ እያስጨነቁት ይገኛሉ። በዚህ ጉዳይ ላይ ማውራት ራሱ እስከሚከብደው ደረጃ ድረስ ደርሷል ማለት ነው። ያንን ነው እንግዲህ በተለይ ባለፈው ቪዲዮ በቢኒ ቻናል ላይ በተደጋጋሚ ሲናገር የነበረው ጋሽዬ። ምክንያቱም እንግዲህ አብርሃም በፍጹም መስማት የማይችል አይነት ልጅ እንደሆነ እና እጅግ በጣም ብዙ ነገር እንደሚቀረው እጅግ መብሰል በጣም እንግዲህ ጥሬ እንደሆነ አይነት ነገር ሲና ሲናገሩ ነበረ። ያ ነገር ነው እንግዲህ በተለይ ጋሽዬን ከባድ የሆነባቸው ማለት ነው። በሌላ በኩል እንግዲህ ያው ሄርሜላም የላከች አንድ መልእክት እንዳለ ሰምቻለ ለጋሽዬ። ጋሽዬም እንግዲህ መልስ እንደሰጠች ለጋሽዬ መልስ እንደሰጠች ያንን የሚገልጽ አንድ መረጃ ደርሶኛል ማለት ነው። በመረጃውም እንግዲህ ሄርሜላ መምጣት እንደምትፈልግ ወደ ቡታጅራ ያለውን ነገርም ዲስክስ ማድረግ ወይም ደግሞ መወያየት እንደምትፈልግ በደንብ አድርጋ አንስታለች። እሷም ግን ያንን ነገር ማድረግ የምችለው በተለይ እንዳወራ አብርሃም ተመሳሳይ የሆነ መልእክት ነው የላከችው። ሩታ ስትወልድ ወይም ደግሞ ነገሮች ሲስተካከሉ መጣለው እንጂ አሁን ላይ መምጣት አልችልም ብላ እንግዲህ ይቅርታ እንደጠየቀችም ጭምር ነው መረጃው የደረሰን። እጅግ በጣም የሚያሳፍር ነገር እንግዲህ ሩታ ስትወልድ አብርሃምና ሄርሜላ ተያይዞ ወደ ቡታ ጅራ ሲሄዱ ምን አይነት ስሜት ሩታን እንደሚሰማት እንግዲህ ሁላችንም መገመት አያቀተንም እንግዲህ ከሚስቱ ጋር ከሌላኛው ሚስቱ ጋር ልጁ ሲወለድ እንግዲህ ሄዶ የሚያይ ከሆነ እጅግ በጣም ያሳፍራል። ይህንን ነገር እንዳያደርግም እንግዲህ አብርሃምን በተለይ በጣም እያስጠነቀቁ ይገኛሉ ጋሽዬ። እሱ ብቻ አይደለም ጋሽዬ ብቻ አይደለም፣ የጋሽዬ ዘመዶችም እንዳለ ሁሉም ማለት ይቻላል የአብርሃም እንግዲህ በተለይ ዘመዶቹ በሙሉ በጣም እየተቆጥት እንግዲህ ይህንን ነገር እንዲያቆምና እጅግ በጣም በጣም የሚያስጠላ ነገር እንደሆነ እንግዲህ ያንን ነገር እያነሱ መልእክት እየላኩለት ይገኛሉ ማለት ነው። አብርሃም እንግዲህ በዚህ ከቀጠለ እጅግ በጣም የማይታሰብ ነገር ይፈጠራል። ሩታም እንግዲህ በአሁን ሰዓት ላይ ተስፋ ቆርጣለች። የፍቺውን ጉዳይ እንዲፈጥንላት ትፈልጋለች። ያው የፍቺውን ጥያቄ እንዳስገባች ሁላችንም እንግዲህ እንደሰማነው ፍርድ ቤት እንዳስገባች ያንን ነገርም እየጠበቀች እንደሆነ ቀጠሮ ላይ እንዳለ ያ ነገር ሰምተን ነበረ። እንግዲህ ጠበቃዋም በተለይ ስለዚህ ጉዳይ ላይ በደንብ በደንብ እየሄደበት እንዳለ ያንን ነገርም ሰምቼ ነበረ። እንግዲህ ስለዚህ ያው የፍቺው ጉዳይ ከፈጠነ በእርግጠኝነት ያው አብርሃምና ሩታ ይራራቃሉ ወይም ደግሞ ይፋታሉ። እስከ መጨረሻው ድረስ ፋይላቸው ይዘጋል ማለት ነው። ያ ነገር ደግሞ በተለይ ለሌሎቹ ደስታ ይፈጥራል። በተለይ አብርሃምና ሩታ መለያታ አለባቸው ብሎ በጣም ብዙ ሰውም ሲናገር ስለነበረ ለነሱ በተለይ እጅግ በጣም ትልቅ ደስታ ይፈጥራል ብዬ ነው የማስበው። ምክንያቱም እንግዲህ አብርሃም የሚቀየር አይነት ወንድ አይደለም ብሎ ነው አብዛኛው ሰው ሲያነሳ የነበረው። ምክንያቱም የሚባለውን ነገር በጭራሽ አይሰማም። እጅግ በጣም የሚገርመው ደግሞ በትላንት ነው እለት፣ ተመልካች ላይም እያፌዘ ወይም ደግሞ እየቀለደ እንደሆነ አይነት ስሜት ነው እንግዲህ አብዛኛው በተለይ ሲናገር የነበረው ምክንያቱም እንግዲህ በጭራሽ ተመልካች የሚናገረውን ኮመንት ወይም ሀሳብ በቪዲዮ ከተናገረ በኋላ ውሸት ነው አይነት ንግግሮችን ሲያደርግ እጅግ በጣም ብዙ ሰውም ተናዶበታል። በተለይ በሄርሜላ ጉዳይ እጅግ በጣም የሚያስጠላ አይነት ቪዲዮዎችን ፕራንኮችን እየሰራ ይገኛል ማለት ነው በዚህ ስለቀጠለ እንግዲህ ነገሮች ይባባሳሉ እንጂ ምንም የሚስተካከል ነገር የለም ብዬ ነው የማስበው። በራሴ በኩል እንግዲህ አብርሃም ሩታ ስትወልድ ብቻ ነው ወደ ቡታጅራ የምመጣ ብለው ለጋሽዬ መናገሩም እጅግ በጣም እንግዲህ ድፍረቱ ነው የሚያሳየው ወይም ደግሞ ንቀቱን ነው የሚያሳየው። በሌላ በኩል እንግዲህ ሄርሜላም የተናገረችው ተመሳሳይ የአብርሃምም አይነት ንግግር ስለሆነ ሄርሜላና አብርሃም አብሮ እንግዲህ ሩታ ስትወልድ ነው ወደ ቡታጅራ መመለስ የሚፈልጉ የሚባለው ነገር እውነት እየሆነ መጥቷል ማለት ነው። እጅግ በጣም ያሳዝናል። በዚህ ከቀጠለ ነገሮች በጣም በጣም በጣም እንግዲህ ጋሽዬ ይጎዳሉ፣ ከምንም በላይ ሩታን በጣም ትጎዳለች ብዬ ነው የማስበው። ስለዚህ እንግዲህ ያገኘውት መረጃ በተለይ በዛሬ ዕለት በነ አብርሃም እና በነ ሩታ ጉዳይ ላይ አዲስ ነገር ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁ በጤናና ሰላም ይሁንላችሁ። መልካም ጊዜ ይሁንላችሁ።